ናባናናናባንቄ የአእዋፋት ድምጽ በጣም እድሜ ጠገብ የሆኑ ዛፎች፣ የተለያዩ እንስሳቶች ጅብን ጨምሮ ሁሉም ተባብሮ ተስማምቶ የሚኖሩበት አካባቢ ነው። በጣም ያምራል። ጦጣዎች፣ መንኪዎች ብዙ ነገሮችን ታያላችሁ። የዛሬ 15 16 ዓመት ጀምሮ አውቀዋለሁ። በሰርግ በብዙ ሰርጎች በአንድ ጊዜ ስፍራ ላይ ይደረግ ነበረ። የአሞራ ገደል ወይም በአሁኑ አጠራር የጉዱማሌ ፓርክ የመስክ ለሰርግ ፕሮግራማቸው የመስክ ፎቶ ሲነሱ ያገኘናቸው ጥንዶች አሉ። ስለ አሞራ ገደል ወይም ስለ ጉዱማሌ ትንሽ ያጋሩናል። በቅድሚያ እንኳን ደሳላችሁ ይሄን ቀን ለማየት ስለበቃችሁ ደስ ብሎኛል። እንኳን ደሳላችሁ። ስምሽን አስታወቂን። መንፈስ ሞርካታ ተሾመ። ጉዱማሌ ፓርክን በማህበራዊ ድረገጽ በተለያዩ በሚለቀቁ ቪዲዮዎች ያውቁታል። ለሰርጋቸው ለተለያዩ ፕሮግራማቸው ይይዛሉ። ከእነዚህም መካከል ደግሞ የከዲላ አካባቢ የመጡ ጥንዶችን አግኝተናል። እንኳን ደስ አላችሁ። በቅድሚያ እንኳን አብሮ ደስ አለ። እንታወቅ ማን ነበር ስሜ? ሳቅ ጅግሶ ይባላለሁ። የመጣሁት ዲላ ዙሪያ ወናጎ ከተማ ውስጥ ነው። ከወናጎ በሌን ምዕራብ ጉጂ ቡሌ ሆራ ወረዳ ገርባ ከገርባ ከተማ ነው የመጣ ነው። ያው አሞራ ገደል ደስ ይላል፣ ያለው ነገር ድባቡ ምናምን በጣም ደስ ምል ነው። ከዚህ በፊትም ሳንጋባ በፊት አንድ አንዴ ምናምን ለመዝናናት እዚህ ነው የምንመጣው። አሞራ ገደልን መ ለምን መረጣቸው? እስቲ ጉዱማሌ ፓርክ ከአንን ጀምር። ተፈጥሯዊ ስለሆነ ብዙም ደስ የሚል ነገር አለው። ዛ ነኛውነ በመጀመሪያ አንደኛው ይህ አካባቢ የሚገኘው ዋናው የብሄር ብሄረሰቦች መገኛ የሆነችው ሀዋሳ ውስጥ ነው እና ሀዋሳችን እንደምናውቃት ሁሉንም አቅፋ አንድ ላይ የያዘች የፍቅር ሀይቅ የሚገኝባት ስፍራ ናት። በዛውም ህዝቦቿ በጣም የሚመቹ እንግዳ ተቀባይ በመሆናቸው እኛም ካለንበት ርቀት ወደዚህ እንድንመጣ ጋብዘን ከዚህ በፊትም በተለያየ መንገድ ስንሰማው የነበረው እዚህ ጋር ከአየር ንብረት ሁኔታ አንጻር ካሉ ከተፈጥሯዊ ይዘቱ አንጻር በጣም ስስበን ነበረና አልፎ አልፎ ከዚህ በፊት እየመጣንም ነበረ። በተናጠልም ሆነ በጋራ እየመጣን ነበር። ይህንን ግን የሰርጋችን ዋና ማስታወሻ እዚህ ቦታ ብናደርግ ብለን ከውዷ ባለቤት ጋር ከእሷ ጋር ተስማምተን ተነጋግረን አሁን ደግሞ ከተለያዩ የሀገራችን ክፍል ለጥምቀት እንዲሁም ለመዝናናት ከቤተሰብ ጋር ከአውስትራሊያ ድረስ መጥተው ይሄን ፓርክ ሲጎበኙ ያነጋገር ናቸው ጎብኚዎች አሉ። የእነሱን ሀሳብ ደግሞ እንጋራለን። ወደዚህ መጣ በጣም ኔቸሩ በጣም ያምራል ጦጣዎች መንኪዎች ብዙ ነገሮችን ታያላችሁ በጣም ደስ የሚል እይታ ነው ያለው ኔቸሩ በጣም ደስ ይላል ግን ደግሞ ሞር ቢሰራበት የሚል አስተያየት አለኝ የበለጠ ቢሰራበት የበለጠ አንዳንድ ሎጆች በዛ በአሞራ ገደል ላይ ቢሰራ ና ተፈጥሮውን ደግሞ ወደ ዘመናዊ ነገር ላይ ጨምረው የበለጠ መስህብ ቢያደርጉት ደግሞ የተሻለ ነው ብዬ አስባለሁ የመጣውትየመጣሁት ከወላይታ ነው። አዋሳን ከዚህ በፊትም እመጣለሁ እያየሁ ነኝ። አሁንም ዛሬ ደግሞ ከልጆቼና ከውድ ባላቤቴ ጋር በአዋሳ ልዝናና ብዬ ነው የመጣሁት። አዋሳ ደግሞ ታምራለች፣ መቼም ቢሆን አትጠገብም። አዋሳ በኢትዮጵያ ውስጥ እንግዲህ ባሉት ካሉት ከተማዎች ውስጥ በጣም ውብና የምታምር አዋሳ፣ ሁሉንም የምታቅፍ፣ ሁሉንም የምታስደስት፣ ሁሉንም የምታዝናና ሀዋሳን በጣም እንወዳታለን። አረንጓዴ ነው ውሃው፣ መንፈስን ያድሳል። ለማሰብ ለመረጋጋት፣ ጸጥታን፣ ጽሞና ጊዜ ለመውሰድ የሚሆን አካባቢ ነው እና ረጅም ጊዜ በመመላለስ ተጠቅሜበታለሁ። ብዙዎችንም ቤተሰብንም ይዘን ወደዚህ መጥተናል። ሰርጎችን፣ ህጻናትን በተለይ በቤተ ክርስቲያን ውስጥ የህጻናት ፕሮግራም በሚኖር ጊዜ የተወሰነ ጊዜ እንዲዝናኑ፣ ወጣቶችን፣ ህጻናትን ወደዚህ እንመጣለን። በጣም ተፈጥሮ የሰጠችን ትልቅ ገጸ በረከት ነው። በየሀገሩ እየመጡ ቫኬሽን ልጆቻቸውን ይዘው የሚዝናኑበት ስፍራ ነፋሻማ ስፍራ አረንጓዴ ዛፎች የተሞሉባት የእግዚአብሔርን የእጆቹ ስራ የምናደናነቅባት ስፍራ ነው። ጉዱማሌ ፓርክ እንደምታዩት ያው ትልቅ ድንቅ ቦታ ነው ተፈጥሮ ያደለው። ይው እንደምሰሙት የአእዋፋት ድምፅ በጣም ዕድመ ጠገብ የሆኑ ዛፎች፣ የተለያዩ እንስሳቶች ጅብን ጨምሮ ሁሉም ተባብሮ ተስማምቶ የሚኖሩበት አካባቢ ነው። ፎሪር ሰፕራይዝ ሰርገም ይዜ ነበረ። እና ብዙ ትዝታ ነው ያለኝ እዚህ ቦታ እርግጠኛ ነኝ ብዙዎች በሀዋሳ ከተማና በአካባቢዊ የሚኖሩ ሰርጋቸው እዚህ ነው ያካሄዱት። በጣም ድንቅ ቦታ ነው። ስመለስ በሬክ ስንወጣ እዚህ መተን ነበር ከእሱ ጋር ጓደኛ እያለን መንዝናና። ለዛም ነው ይህንን የመረጥ ነው እና ደስ ይላል። ምን ምን ነገር ያለው አሞራ ገደልስ ሀዋሳን ስትመርጡ ምንድነው ተፈጥሮ ያስገደዳችሁ ወዚህ መጣችሁ እንድትነሱ፣ ትንሽ ነገር ብታከብሩ? ያው ሐይቁም መልካም ምድሩም በጣም ደስ ይላል። አየሩም ሰውን ይስባል። ለዛ ነው ሀዋሳ በሁሉም ነገር ደስ ይላል። ሁሉም ነገር ያው የባህል ምግባቸው፣ ፍቅራቸው ምናምን በቃ በጣም ደስ የሚል ነው ሀዋሳ በሰላም ዙሪያም፣ በሁሉም ነገር ያው ተመራጭ ስለሆነች በጣም ነው ደስ የምትለው። በጉዱማሌ ፓርክና የመዝናኛ ማዕከል ሌላኛው ውበት ሆኖ በአሁን ሰዓት ላይ ጎብኚዎችን እየሳበ የሚገኘው በማታ ላይ በተለይ ከ11 ሰዓት በኋላ እየመሸ ሲመጣ የጅብ ጅቦችን የመመገብና እዚህ ጅቦች ደግሞ ሲመገቡ መመልከት ሌላ የመዝናኛ ማዕከሉን ከሚስቡ ነገሮች አንዱ ነውና እስቲ ይሄ የመዝናኛ ማዕከል በአዲስ መልክ መጥቷል። ና የስራ እንቅስቃሴው በአዲስ መልክ እየሰራቸው ያሉ የስራ እንቅስቃሴዎች ምን ይመስላል የሚለውን ስራ አስኪያጇ ትንሽ ብታክልልን ደስ ይለኛል። እሺ፣ አመሰግናለሁኝ። በጉድማሌ ፓርክ ና መዝናኛ ማዕከል በሲዳማ ልማት ስር አሁን ላይ ፓርኩ በአዲስ መልኩ ሪፎርም እየተሰራ ነው። ከዚህም ረገድ ብዙ ስራዎች እየተሰሩ ይገኛሉ። የተሰሩ ስራዎችም አሉ፣ ሂደት ላይም ያለ ስራ አለ ና የጅብ ትሪት አንዱ ነው ከእነዚህ መካከል ና። ስለዚህ አሁን እዚህ ጋር እንደምታዩት የጅብ ትሪት አለ። እነዚህን የጅብ ትሪቶች ከተለያዩ አገራት ወይም ከሞላው ከዓለም የመጡ የተለያዩ ቱሪስቶች ይጎበኛሉ ማለት ነው። እና ከጅብ ውጭም ብዙ የሚጎበኝ የተፈጥሮ ነገሮችም አሉ ተባንቱ እዚጋ እንደምታዩት ያው እነዚህ ጅቦች ከተለያዩ ተፈጥሮዎች ጋር ተስማምቶ መኖራቸው ከአእዋፋት፣ ከውሻ፣ ከድመት ጋር ተስማምቶ መኖራቸው ለየት ያደርገው። ጉዱማሌ ፓርክ የመዝናኛ ማዕከል ላይ ከመጣችሁ ይሄን የጅብ ትርኢት አመሻሽ አካባቢ ላይ የሚታየውን የጅብ ትርኢት መታችሁ እንድትመለከቱ እንጋብዛችኋለን። የጀመራችሁትም ስራ በጣም ተስፋ የሚሰጥ ነው፣ ሌላ ጥፋት ማለት ይቻላል። ምክንያቱም ለጎብኚዎች ሌላ አማራጭ ተፈጥሮ ሀይቁ የአሳ ማህበራት ላይ ፊሽ ማርኬቱ ላይ መጥተው ከመመገብ ባሻገር እንደዚህ የጂብ ትሪቱን በአመሻሽ ላይ እንደዚህ መመልከት ደስ የሚል ነው። እናመሰግናለን።

በጣም ረጃጅም አመት የሆናቸው ዛፎች አሉ፣ ጉሬዛዎች አሉ፣ አእዋፋት አሉ። ለጥናት ስራ ይሆናል፣ ለሪሰርቾች ያገለግላል። በጣም ብርቅዬ አእዋፋቶች በዚህ ቦታ አሉ። እነዚህ ደግሞ መጠበቅ አለባቸው፣ እንክብካቤ ይፈልጋሉ። ሎጆች ቢኖሩ የተሻለ ፕሮጀክት ተቀርጾ ቢታነጽ ቢገነባ። አሁን እኔ ከመጣው በኋላ የተሻለ ነገር አይቻል። መንገዶቹ ጸድተዋል፣ እያንዳንዱ ቦታ የተሻለ ፕሮግረስ አለው። ቀድሞ በመካከል የነበረው ውድቀት የሆነ የማይረባ ነገሮች ሁሉ ተወግደዋል። ቸል ያልተባለ ቦታ እንደሆነ በደንብ ያሳያል። ግን እያደገ የሚመጣ ደግሞ ታውቃለህ፣ እንፈልጋለን። ማሳመር፣ ማሳደግ፣ ከከተማዋ ስም አንጻር ውበት እንዲኖረው የተሻለ ስፍራ እንዲሆን ሕዝብ እንዲጠቀም ቱሪስት መዳረሻ ነው። አሁን ስንገባ እንዳያችሁት ነጮች አሉ። በዚህ ስፍራ ላይ ካሜራ ይዘው ይመጣሉ፣ ያጠናሉ፣ የረፍት ጊዜያቸውን ያሳልፋሉ። የከተማ ወጣት ሊጠቀምበት ይችላል። ከተለያየ አልባሌ ስፍራ ከሚውል ይህ ስፍራ ለወጣቶች የሚጠቅም የመዝናኛ ፕሮጀክቶች ቢቀረጹ ከሁለት አይነት ጥቅም መንግስትንም ይጠቅማል፣ ህብረተሰብም ይጠቅማል። ለውጭ ምንዛሬ ገቢ ያገለግላልና በጣም ጥሩ ስፍራ እንደሆነ መመስከር ይችላሉ። በጣም ሲደክመኝ፣ በጣም ሀሳብ ማመንጨት አለብኝ፣ የጢሞና ጊዜ መውሰድ አለብኝ ብዬ ካሰብኩ ወደዚህ ነው የመጣ። ልክ ግቢ እንደገባ የሆነ ኢነርጂ ነው ማገኘውና በጣም ድንቅ ቦታ ነው። ለሰርግ በጣም አሁን ብዙ እዚህ ብቻ አይደለም፣ ከተለያየ አካባቢ ከኦሮሚያ፣ ከተለያዩ አካባቢዎች ለሰርግ በጣም ነው ሰዎች የሚጠቀሙት። ለተለያየ ለጋራ ጊዜ ጌት ቱጌዘር ሲኖር፣ አሁን ትምህርት ቤቶች ሲዘጉ፣ ከአዲስ አበባ ከተለያየ አካባቢ እዚህ የጋራ ጊዜ ያደርጋሉ። እንዳየው ግቢው በጣም ሰፊ ነው። በዚህ በኩል ወክ አድርገን እንዲዞር አጨርሶም የተለያየ እይታ ነው ያለው። እንደገና ለሃይማኖታዊ አገልግሎት ይሰጣል። ጸሎት የሚያደርጉ በግሩፕ ሆኖ ለጸሎት ይጠቀሙታል። ከዛም ባለፈ የጥምቀት አገልግሎቶች እዚህ ይካሄዳሉ። ከቅርብ ጊዜ ወዲህ ደግሞ ተፈጥሮን በጠበቀ መልኩ፣ ሰላሙን በጠበቀ መልኩ ዙሪያውን አሳጥረን ጠብቀን ለጎብኚዎች በጥሩ ሁኔታ እንግዶቻችንን እየተቀበልን ያለነው። ይገርም ነው። በጣም ደስ ይላል። ዛፎቹ ኔቸሩ በጣም ደስ ይላል። መስብ ነው ነው በጣም ደስ የሚል ነገር አለው። ሁሉም ሰው ቢያዩው እላለሁኝ። እንግዲህ በጣም ከተፈጥሮ ጋር አታችመንት ያስገባል። ደስ የሚል ነገር ነው። ያየው አዲስ መንፈስ በአዲስ አሰራር መንግስትም ትኩረት አድርጎ ህዝቡም ጉዳይ ብሎ ትኩረት አድርጎ ይሄ አዋሳ ላይ ያለ የራሳችን ተፈጥሮዊ የኛ እግዚአብሔር የሰጠን ስጦታ ነው። ይህንን ህዝቡ ትኩረት አድርጎ ይህንን ቦታ ላይ ህዝቡ እንዲመጣ እንዲጋብዝ ጥሪ እንዲያደረግ እኔ እመክራለሁ። እና ለመንግስትም ልማት በልማት ውስጥ የሚሰሩትም እነሱም ትኩረት እንዲያደርጉ በአሞራ ገደል ላይ ያለውን እንደገና በአዲስ መንፈስ በአዲስ አሰራር እንዲነሳ። አሁን ያለው ያለበት ሁኔታ ጥሩ ሁኔታ ላይ ነው። ጥበቃው ጥሩ ሁኔታ ላይ ምንም የሚያስፈራ ነገር የለም፣ የሚያሰጋ ነገር የለም። ጥበቃው የተጠበቀ ነው። ማንም ሰው ከውጭም ያሉት ኢትዮጵያ ውስጥም ያሉት መጥተው ቢዝናኑ ምንም የሚያስፈራ የሚያሰጋ ነገር የለም። ዋናው ዓላማችን ህብረተሰቡን ማገልገል ነው። እንደ ልማት ማህበር ያን እያገለገልን ደግሞ በጎን ደግሞ ገቢ ማግኘት ነው። ስለዚህ ገቢ ላይ ብቻ ትኩረት አናረግም። አሁን ለሰርግ ያለንን ሰርቪስ ከጠየቀኝ በጣም ዝቅተኛ ነው፣ በጣም ትንሽ ነው። ለልደትም ለምን እንዲህ አይነት ክፍያ ያው እንዲህ አይነት በትንሽ ኮስት አገልግሎት የሚገኝበት ቦታ የለም፣ ግን ግቢያችንን ካየው በጣም ድንቅ ነው። ሁለቱንም ነገር ያጎን ለጎን ነው የምናስኬደው። መግቢያው ሀምሳ ብር ነው፣ ለአገር ውስጥ ዜጋ ሀምሳ ብር ነው፣ ለውጭ ዜጋ ሁለት መቶ ብር ነው። በጣም ትንሽ ነው። አሁን እንዳየሁ እዚህ ካፌ አለን። ይሄም ካፌ ሲዳማ ልማት ማህበር ካፌ ነው። በጣም በትንሽ ኮስት ሰዎች እየተዝናኑ ውሃ መጠጣት ይፈልጉ፣ ትኩስ ነገር መጠጣት ይፈልግ የሚጠቀሙበት ነው። እና ይሄ ለሀገራችን፣ ለክልላችን ብቻ ሳይሆን ትልቅ እሴት ነው። እኔ የዛሬ 15 16 ዓመት ጀምሮ አውቀዋለሁ በሰርግ በብዙ ሰርጎች በአንድ ጊዜ ስፍራ ይደረግ ነበረ። በጣም ደስ የሚል ውጡ ውጡ የማይል ስፍራ ነው። እዚህ ጋር ሪፍሬሽመንቶች ነበሩ፣ አቅርቦቶች ነበሩ። እነዛ ነገሮች እንደገና ተመልሰው አሁን ከተጀመረ በጣም ሰፊ የሆነ የቱሪስት ማዕከል ይሆናል። ጎግል ላይ ገብተህ አዋሳ መዝናኘት ስትል ጉዱማሌ ነው የሚመጣው ወይም አሞራ ገደል የሚለው በድሮ ስሙ ይመጣልና ያ ማለት ማንኛውም ጎብኚ ውጪ ሆኖ ማለት ነው፣ ኢትዮጵያ ውስጥ አይደለም፣ ውጪ ሆኖ ወደዚህ ሲመጣ ባይዘበይ ያ እንደያ ነው። አሁን ቴክኖሎጂው እንደዛ ስለሆነ ሰው ዝም ብሎ ሰው ጠይቆ አይደለም አንድ አካባቢ የሚመጣው ጎግል ያደርጋልና፣ ቀድሞ የሚመጣው ፊት ለፊት የሚመጣው ያው ፊሽ ማርኬቱ ነው፣ ጉድማሌ ነው። ብዙ ጎብኚዎች ናቸው አለ። እኔ እዚህ ያረገጠ ሰው አለ እኬሌ ነው የሚባል ታዋቂ ሰው ዘፋኝ በል አርቲስት በል፣ እዚህ ያረገጠ ሰው አለ ብዬ አላስብምና፣ እነሱ ሲመጡ ያ አስተያየት ይሰጡናል። እዚህ ብንቆይ እዚህ ብናደር ብንውል ማደሪያዎች ቢኖሩ ኦፕን ሲኒማ እዚህ ብንከፍት ሲኒማ ቤቶች ቢኖሩ አዳራሾች ቢኖሩ የተለያዩ ሀሳቦችን ይሰጡናልና እኛም አሁን ቅድም እንዳልኩት ያው የአፍኒ ሀውል እየተሰራ ነው ያለው በጣም ትልቅ ብዙ ስብሰባ ማካሄድ የሚቻል ኢንተርናሽናል ስብሰባዎችን ጨምሮ ማካሄድ የሚቻል አዳራሽ ነው። ይሄኛውም ሪክሬሽን ሴንተሩ ከዛ ጋር ተመጋጋቢ የሆነ አገልግሎት እንዲሰጥ ነው የሚፈለገው። ወደ ዘጠኝ ፓኬጆች ናቸው እዚህ የሚፈለጉት። ኦልሞስት፣ ዘጠኙንም አንድ እንኳን ባንሰራ ቆራርጠን ለመስራት ደረጃ በደረጃ እየተዘጋጀንና ያለ ነው። እዚህ ቦታ ላይ መቶ እንትን የሚል የሚጎበኝም ሆነ የተለያዩ ፕሮግራሞች የሚያሳልፍ አካል ዋናው ነገር ተፈጥሮ ሚዛኑን የጠበቀችበት። አየር ንብረቱም ሆነ የተለያዩ ዛፎች ውስጥ ላይ ያሉ የተለያዩ እንስሳቶችም የተለያዩ ነገሮች ያሉበት ቦታ ከመሆኑ፣ ዙሪያው ደግሞ በሀይቅ የተሸፈነ ነው እና ይሄንን ቦታ እኛም እንደመረጥን እናንተ መርጣችሁ ብትገኙና እዚህ ቦታ ላይ ብታሳልፉ ብዬ ቀጣይ ሊገኙ የሚችሉ ተጋቢዎች መልእክትን አስተላልፋለሁ። በውጭም አገር ያላችሁ እንደገና በሀገር ውስጥም ያላችሁ ማናችሁም አዋሳን ብትጎበኙ በጣም ደስ የሚያሰኝ አይምሮን ፈታ የሚያደርግ ድንቅ ተፈጥሮና ጥሩ አቀባበል ስላለ እዚህ ቦታ መታችሁ ሁላችሁ እንድትጎበኙ በጣም ግብዣዬን አስተላልፋለሁ። በጣም ደስ የሚል ነው። አይተው እንግዲህ የሚረኩበት አካባቢ ነው ያለው። ስለዚህ ሁሉን ምጋብዛለሁ እንዲጎበኙት በጣም ደስ የሚል ነው። አዋሳ ከጠበኩት በላይ ነው የሆነብኝ። እና በጣም በቃ ኢዲዘርቭ በቃ የምታወጡትን ገንዘብ ዲዘርቭ ያደርጋል። ከዛም በላይ ነው ብዬ አስባለሁ። ሁሉም ኢትዮጵያዊ ከኢትዮጵያን ውጪ ያለ አቅዶም፣ በአጋጣሚም በስራ ጉዳይም እዚህ አካባቢ የሚመጣ ሁሉ ይሄንን ፓርክ እንዲጎበኘው ነው መጋበዝ የሚፈልገው ማለት ነው። ምክንያቱም ሰዎች ብዙ ነገር ነው የሚያስፈልገን። ብዙ ጊዜ ለምንበላው፣ ለምንጠጣው ትኩረት እንሰጣለን። ግን ለአእምሯችን አእምሯችን ራሱ ምግብ ይፈልጋል። በጣም አእምሯችን ፍሬሽ ሆኖ በጣም እንዲያስብ መነቃቃት አለበት እና ለዛ ትልቅ የሆነ ቦታ ስለሆነ ሁሉም እንዲጎበኝ እርግጠኛ ነኝ። ካዩ በኋላ በጣም ነው የሚያመሰግኑኝ። በተለይ ወጣቶች ወደ ጋብቻ የሚመጡ አንዳንዴ ሲጠይቁን ነፃም እናደርጋለን። ያው ማህበረሰቡንም ማገልገል ስላለብን በግሩፕ በተለይ ባለፈው የግሩፕ ሜሬጅ እዚህ ቦታ ተፈጽሟል። በአድቬንትስ ትርች አማካኝነት ከኛ ጋር በመሆን የግሩፕ ሜሬጅ መግቢያውን በጣም ዲስካውንት በማድረግ አድርገናል። እና ብዙ አገልግሎቶች ስላሉ ከአገልግሎቶቹም ባሻገር ለአይምሮችን ለህሊናችን ሪፍሬሽ ማድረግ በጣም አስፈላጊ ስለሆነ ልጆቻችን ማዝናና ስላለብን ይህንን ቦታ አይታችሁ ፍረዱ ለማለት ወዳለው ሁላችሁም ተጋብዛችኋል። እንጠብቃቸዋለን። በፓርክ ውስጥ የሚገኙ ተፈጥሯዊ የመስህብ ቦታዎችን፣ ተፈጥሮን እንዲሁም መታችሁ እንድትጎበኙ እየጋበዝን ፕሮግራሜን እዚ ጋር እቋጫለሁ ማለት ነው።